እና መልካም ሀሳብ ነው። እንማማር። በትክክል ብዙዎች ንስሐ ለመግባት ፍላጎቱ ቢኖራቸውም ነገር ግን በዲያብሎስ ስለታሰሩ በገባም ተመልሼ መስራት አይቀርም እና እያሉ ይታለላሉ። ንስሐ ብዙ ንብረቶችን ወስዳለች። ለምን ብትይ ብዙዎች በንስሐ ውሀ ታጥበው ወደ እግዚአብሔር ቀርበዋልና። ዳቢሎስ ደግሞ ከሱ እንዲወጡ አይፈልግም። እውነት ነው ቤዛዬ በትክክል በጾምና በጾረት ተግተን ካልጸለይን ዳቢሎስ እኛን ለመጣል በንስሐ ታጥበን ወደ እግዚአብሔር እንዳንመለስ ያደርገናል። አንቺስ ቤዛዬ ሞትን ስታስቢ ምን ይሰማሻል? ልክ ስትሞች በዚህ ምድር አለኝ የምትዩ ነገር ሁሉ የአንቺ ወደ አለመሆን ይሸጋገራል። የለፋሽበት የተጣላሽበት ነገር ሁሉ ከንቱ ይቀራል። በዚህ ምድር ያሉት ሀብት፣ ስልጣን፣ ክብር፣ ጉልበት፣ እውቀት እና የመሳሰሉት በዚህ ምድር እስካለች ድረስ ብቻ የሚያገለግሉች ናቸው። ስትሞች እነዚህ ሁሉ ምንም አይደሉም! በእርግጥ እኒህ ነገሮች ከሞት በኋላ ለሚመጣው ሕይወት ከዋልሻቸው ለነፍስሽም ጥቅም ይሰጣሉ። ብዙ ቅዱሳን የዚህችን ዓለም አጭርነት ተረድተው ንቀዋታን በምናኔ በየጫካው በየፍርክታው በጾም በጸሎት ተወስኖ ያሳልፏታል። ሞት አንዱ የህይወት አካላችን ነው። ቀድሞ የነበሩ ሰዎች አሁን በስጋ የሉም። ዓለምን ማንቀጥቀጥ የገዙ ናቸው። በዓለም የታወቁ ሰዎችም አሁን የሉም፣ ሞተዋል። መጀመሪያውም ካለመኖር ያመጣን እግዚአብሔር በስጋ ወደ አለመኖር ይወስደናል። ሞት ሲታሰብ ይጨንቃል። ምክንያቱም ሞትን ስላላየ ነው፣ አናውቀውም። ሞት በዚህ ምድር ሳሉ ስልጣናቸው፣ ጉልበታቸው፣ እውቀታቸው፣ ሀብታቸው በአግባቡ ለመልካምነት ለተጠቀሙ ሰዎች ግን እረፍታቸው ነው። በተቃራኒው ሀብታቸው፣ ስልጣናቸው፣ እውቀታቸው ሌላውን ለመጉዳት ለተጠቀሙ ሰዎች ሁሉ ግን ሞት ነው። ስለዚህ ሞትን ላለመፍራት ከፈለሽ በዚች ምድር እስካለች ድረስ ህግ እግዚአብሔርን ጠብቂ። ሶስት ነገሮች ያስፈርኛል ብሏል አንድ ሊቅ እነሱም አንደኛ ነፍሴ ከስጋይ ስትለይ፣ ሁለተኛ ለፍርድ በእግዚአብሔር ፊት ስቆም፣ ሶስተኛ ሲፈረድባት። ሁላችንም ካለመኖር እንድንኖር ያደረገን እግዚአብሔር ፊት እንቆማለን። ስለዚህ የእርሱን ረዴት ጋሻ አድርገን በእርሱ ፊት ለመቆም የሚያበቃ ስራን እንስራ። ዲያብሎስ ሆይ ንስ እንደዚያ ስም አጠራር ከፍ ከፍ ሲል የምትፈራው ለምንድን ነው? ነገርን ስትሰማ የምታዝነው የምትቆረቆረው ለምንድን ነው? በረአድ በመንቀጥቀጥ የምትርበደበደው ለምንድን ነው? ይህችን ስጋ የሚሏት ብዙ ሀብት ንብረቶችን ቀምታ ወስዳብኛለቻ እንዲህ ነዳይ ስታደርገኝ ታዲያ እንዴት አላዝን፣ እንዴትስ አልጎረጎር ይላል። ማንን ወሰዳችብህ ቢሉት ዘማዊቱን ሴት፣ ቀራጩን ሰው፣ በያታዊ ዜማን ተሳዳቢ ጳውሎስን ሌላም ብዙ ንብረቶችን ቀምታ ወስዳብኛለች አለ። በእርግጥ ንስሓ ብዙ ንብረቶችን ወርሳበት አለች፣ አምባውንም አፈርሳበት አለች፣ እስኪሞትም ድረስም መተታዋለች። ተወዳጆቼ ሆይ እናንተም ንስሓን ብታፈቅሯት ከላይ በተናገርነው ታሪክ ላይ እንደተመለከት ነው። በእርግጥ ታውቋታላችሁ። ለምን ታዲያ በንስሐ ቃላት ተድላ ደስታን አናደርግም? ለምን ታዲያ ዕለት ዕለት ወደ ቤተ ክርስቲያን በመሄድ ንስሐ እንገባም? ኃጢአተኛ ከሆንህ በደልህን ትናዘዝ ዘንድ ወደ ቤተ ክርስቲያን ና። ጻድቅም ከሆንህ ከፍነቶ ጽድቅ እንዳትወድቅ ወደ ቤተ ክርስቲያን ና። ቤተ ክርስቲያን የአጡምም የጻድቁም ወደብ ናትና። ቃለ ህይወትን ያሰማልኝ በእውነት የሚገርም የሚደንግጥውም ያለው ትምህርት ተማር ነው ጸጋውን ያብዛልሽ እግዚአብሔር ከዲያብሎስ ውጊያ ይጠብቀን ለንሳ ሁላችንም ያብቃል በይ ትርፍ ጊዜ ሲኖረን እንማማራለን ቤዛዬ ይሁን ይደረግልኝ። ቅድስትዬ ቃለ በረከትን ይስጥልኝ። ብዙ ነገሮችን ተማርኩኝ። በጾምና በጸሎት በስግደት በንስሐ ውሃ ታጥበን ወደ እግዚአብሔር ቤት መቅረብ አለብን። እንድንቀርብ ደግሞ እሱ ቅዱስ እግዚአብሔር ይርዳን። ደግሞም ንስሐ ግቢ፣ ንስሐ መግባት አለብሽ። ዋናው ነገር ንስሐ ገብተሽ ተያዛዝተሽ ወደ እግዚአብሔር መቅረብ ነው ያለ ንስሐ ብንለው እንዴት ተብሎስ ተቆሻሻችን። ስለዚህ ንስሐ ገብተሽ እሱ እግዚአብሔርን በንጹህ ልቦናሽ ማገልገል ነው። ቅድስት አሜን፣ ይሁን ይደረግልን። ለሁላቸው በሰጣቸው ጋር ኪዳን ይጠብቁን፣ ሀገራቸው ኢትዮጵያን ሰላም ያደርግልን። ሰላም ሆኝልን ቤዛዬ፣ እግዚአብሔር ከአንቺ ጋር ይሁን አሜን፣ አሜን። ቅድስትዬ ይሁን ይደረግልን። በተሰጣቸው ቃል ኪዳን ይጠብቁን፣ ሀገራችንንም ሰላም ያደርጉልን። በይበርች እግዚአብሔር አምላካንች ጋር ይሁን አሜን።